ሃይሚና ብሩኬ ድምቅ ብለው መጥተዋል። እንግዲህ እንደተለመደው ሃይሚና ብሩኬ ያው በዓል በዓል ሲሆን ሁሌም የአበሻ ቀሚሳቸውን ልብስ አድርገው ውበቱን ድፍት አድርጎባቸው ቆንጅ የሆነው ምርፋ ብለው ነው የሚመጡት እና ዛሬም ደግሞ በተለየ መልኩ እምር ብሎባቸዋል። ካይን ያውጣችሁ የእኔ ወዶች። ሰላም ሰላም፣ ወዴ ቻናል ቤተሰቦች እንዴት ናችሁልኝ? ደና ናችሁ? እንዴት ሰነበታችሁ? አለው እግዚአብሔር ይመስገን። እናንተን በያላችሁበት ሰላምና ፍቅር ይብዛላችሁ። በሀገር ውስጥም በሀገር ውጭም ያላችሁ የክርስትና እምነት ተከታዮች እንኳን ለብርሃነ ተንሳኤው በሰላም አደረሳችሁ። አደረሰን። እችን ቀን ለማየት በጣም ብዙዎች ጓጉተው፣ ነገር ግን ሳያየዋት አልፈዋልና እኛ ደግሞ እችን ቀን ያሳየን አምላክ እግዚአብሔር ይመስገን ማለት ይገባናል። ምክንያቱም እኛ በሕይወት በጤና ስላለነው እችን ቀን ለማየት ያበቃንና ስለ ሁሉም ነገር እግዚአብሔር ይመስገን። ባለው በተሰጠው ያመሰገነ ይጨምርለታል ይባላል። እና እንግዲህ ውዶቼ መልካም ፋሲካ በዓል እንዲሆንላችሁ ምኞቴ ነው። በያላችሁበት ቦታ ሁናችሁ ደስተኛ ሆናችሁ ለማክበር ሞክሩ። እኛ እች ቀን ደርሳ በማየታችን ራሱ እጅግ በጣም እድለኛ ነን። እየተፈጠረ ያለውን ነገር ታያላችሁና እና እንግዲህ ያው እኔም ጠፍቻለሁ ሰሞኑን ቪዲዮ አልሰራውም። ስቅለትም ነበር፣ በዓልም ነበር። በቃ እንዲሁ ላሳልፈው ብዬ ነው ውዶቼ ቪዲዮ ያልሰራሁት ግን በጣም ነበር የናፈቃችሁኝ የምሬ ነው የምላችሁ። እና እንግዲህ ያው ዛሬ ተከስቻለው ማለት ነው። ጨረቃዎች አምሮባቸዋል። አሁን ከሀይሚና ከብሩኬ ላይ እያየን ያለነው ነገር በጣም ነው ደስ የሚለው። እንደዚህ ስላየዋችሁ ሀይሚና ብሩኬ፣ እጅግ በጣም ደስ ብሎኛል። ይህን ፍቅር ነበር የምንፈልገው። ይህን ፍቅር ነው እኛ ሁሌም የምንጠብቀው ከእናንተ ማየት የምንፈልገው እና እኔ እንጃ፣ አሁን ላይ በጣም ሁሉ ነገር ደስ ይላል። ያው ሲጀምር የሆነ ከከባድ ችግር በኋላ ሀይሚና ብሩኪ ላይ ያለው ነገር ሁሉም ነገር ነው የሚጨማምረው። ታውቃላችሁ ፍቅራቸው በጣም ነው የሚያጓጓ ያላቸው መተሳሰብ በጣም ነው የሚያጓጓ። ና ከዛ ነገር በኋላ ዛሬ ደግሞ እንዲህ ምር ብሎባቸው መጥተዋል። በሀብ ቤት የተለቀቀውን ቪዲዮ ዛሬ እያየው ነበር ና በሳቅን የገደልን ቤተሰቦች ወንዶች ግን ባለሙያ ናቸው። በጣም የሚገርም ነው። የምሬ የምንላቸው ማለት ስለ ጠላ ሲያወሩ ምናምን ስለ እንኩሮ ሲያወሩ በጣም እየሳኩ ነበረ እየሰማቸው የነበረውና ሀይሚ ደግሞ ማለት ነው መውደድ የሚባል ጠላለ እንዴ ጠላ ነው እንዴ? ውድ ቤተሰብ መውደድ ያለችው በጣም ነው ያሳቀችኝ። እኔም ለመጀመሪያ ነው የሰማሁት ይህን ነገር እና ብቻ ግን በጣም ደስ የሚል ቪዲዮ ነበረ። ዛሬ ነው ያየሁት ማለት ነው። እና ምርጥ የሀበሻ ቀሚስ ተሰጥቷቸዋል። ይሄ መሰለኛ አይደል? ዛሬ ለብሰው የተነሱት አይደለም? ብቻ ግን በጣም ነው የሚያምረው እና እና ወዶቼ እንግዲህ ስራ ለሰሪው እሾላ ጣሪው ይባላል እና ይህን የመሰለ ፍቅር እየመጡ የሀይሚና ብሩኬን ፍቅር ባያደፈርሱብን ምኞቴ ነው። የምር እንዲህ ሳናስበው በደስታቸው ላይ እየመጡ የሆነ ነገር ያደርጉና በቃ ብትንትን ብክልክል ያደርጉታል። ግን ደግሞ የሀይሚና ብሩኬ መካከል ያለ ነገር በጣም ጠንካራ ነው። የምር በጣም ደስ ይላል። ብዙም ቢፈተኑም ግን ፍቅራቸው ምንም ሊሰብረው አይችልም። እና ብቻ ውዶቼ ያው እንኳን አደረሳችሁ ለማለት ነው የመጣሁት ዛሬ። ሁላችሁም እንኳን አደረሳችሁ። ብቻ ሰሞኑን በጣም የሚደብር እኔ ክፍት ብሎ የሰነበተ ውዶቼ፣ ማለት የምናየው የምንሰማው ነገር በጣም ነው የሚያሳዝነው። እና ይሄ በፊቱ ሁሉ አልበቃ ብሎ አሁንም በድጋሚ ያው ወገኖቻችን እንግዲህ በባህር ቀርተውብናል። በጣም ያሳዝናል፣ በጣም ልብ ይሰብራል። እና ለዛ ነው በያላችሁበት ደስተኛ ሆናችሁ አሳልፉ ያልኳችሁ። መልካም ቀን፣ መልካም የፋሲካ በዓል እንዲሆንላችሁ ምኞት ነው። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።